ሰላም ጤና ይስጥልኝ፣ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን፣ እንዴት ናችሁ? ዛሬ የማንቸስተር ዩናይትድን እና የማንቸስተር ሲቲን የደርቢ ጨዋታ እንቃኛለን። ጨዋታው ቀዝቀዝ ያለ ነበር ማለት የሚያስችል ይመስላል። እንቅስቃሴያቸውን በተመለከተ አንዳንድ ነገሮችን ለማንሳት እንሞክራለን። በአቻ ውጤት ነው የተጠናቀቀው። ከዚህ ጋር የተያያዙ ታክቲካል ጉዳዮችንም የምንዳስስ ይሆናል። ከጨዋታ በኋላ ድህረ ጨዋታ ምን አሉ ሁለቱ አሰልጣኞች የሚሉትን ነገሮች እንዳስሳለን። ብሩኖ ፌርናንዴሽም አስተያየቱን ሰጥቷል። ከጨዋታ በኋላ ስለ እነዚህ ነገሮች እና እንነጋገራለን። አብራችሁን እንድትቆዩ እንጋብዛለን። የዛሬው የማንቸስተር ደርቢ ጨዋታ በአቻ ውጤት ተጠናቋል። ባዶ ለባዶ ነው የተጠናቀቀው በእንግሊሽ ፕሪሚየር ሊግ ተጠባቂ መራሃ ግብር ነበር። እንደሚታወቀው ማንቸስተር ዩናይትድ ከማንቸስተር ሲቲ ያደረጉት ጨዋታ ተጠባቂነቱ ያው ከዚህ በፊት በነበረው አይነት ባይሆንም በአቻ ውጤት ተጠናቋል። ደብዘዝ ያለ ወይም ደግሞ ቀዝቀዝ ያለ ጨዋታ ነበር ማለት ይቻላል። በአጠቃላይ በዘጠና ደቂቃ በነበረው የጨዋታ እንቅስቃሴ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር በዚህ አመት ካደረጋቸው የደርሶ መልስ የሊግ ጨዋታዎች አራት ነጥብን መውሰድ ችሏል። በዛሬ ውለታቸው ወጥቷል። ከዚህ ቀደም ደግሞ የመጀመሪያውን ጨዋታ ማሸነፉ ይታወሳል። በጨዋታው ብሩኖ ፌርናንዴሽ፣ የቡድኑ አምበል፣ የጨዋታው ኮከብ በመባል መመረጥ ችሏል። የሊግ ደረጃቸውን ስንመለከት ማንቸስተር ሲቲ በሀምሳ ሁለት ነጥብ አምስተኛ ደረጃ ላይ ተንሸራቶ ተቀምጧል። ማንቸስተር ዩናይትድ በበኩሉ ያለበት 13 ደረጃ ላይ ነው መቀመጥ የቻለው በ38 ነጥብ። ቀጣይ እንግዲህ የሚገናኙበት መርሃ ግብር ቅዳሜ ማንቸስተር ሲቲ ከፓላስን ይገጥማል። በእሁድ ደግሞ ኒውካስል ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። ጨዋታው ምን ይመስላል የሚሉትን አንዳንድ ነገሮችና አንሳ ከ ሊያስተላለፉ ስንጀምር፣ ማንቸስተር ሲቲ በወረቀት ላይ አራት ሶስት ሶስት የሚመስሉ አንዳንድ የጨዋታ አቀራረቦችን የሞከረን ቢሆን አራት አንድ ሁለት አንድ ሁለት የሚል የጨዋታ አቀራረብን እንደያዘ ማየት ይቻላል። የጋርዲዮላ የሞከራቸው አንዳንድ ታክቲካል ትዊኮች ወይንም ደግሞ ለውጦች ነበሩ። በተከላካይ መስመር ላይ ማቲያስ ኑኔሽን ነው በቀኝ የተከላካይ መስመር ላይ ያሰለፈው። ሩበንዲያሽ ና ጆሽኮ ግቫርዲዮልን በ መሐል ተከላካይነት አሰልፏል። ከዛ ባሻገር በአማካይ ክፍል ላይ በርናንዶ ሲልቫን ኮቫሲችን ና ጉንዶዋንን ነው ያሰለፈው። ከዛ ውጭ በፊት መስመር ላይ ነው ያደረገው ለውጥ ምናልባት ኬቨን ደብሮይንን በአስር ቁጥር ቦታ ላይ ነው ያሰለፈው። ከዛ ውጭ ኦማር ማርሙሽ እና ፊል ፎደን የፊት መስመሩን በግራና በቀኝ እንዲመሩ ነው ያደረገው። እንደሚታወቀው ኦማር ማርሙሽ የፊት መስመር ሆኖ እንዲጫወት አላደረገውም በዛሬው ጨዋታ። ፎደን በግራ ሆኖ ኦማር ማርሙሽ በቀኝ እንዲሆን ነው የሆነው። በማንቸስተር ዩናይትድ በኩል ስንመለከት ኦናና ግብ ጠባቂ ነበር። በሶስት አራት ሁለት አንድ በተለመደው የሩበን አሞሪም የጨዋታ አቀራረብ ነው የገቡት ሌኒ ዩሮ ሀሪ ማጓየርና ናሲር ማዝራዊ ሶስቱ የመጨረሻ ተከላካዮች ሆኑ ገብተዋል። በፓትሪክ ዶርጉ በግራ መስመር ላይ የግራ ተመላላሽ ሆኖ ገብተዋል በጨዋታው ላይ ኡጋርቴ ካስሜሮና ዳሎ የአማካይ ክፍሉን እንዲቆጣጠሩ ነው አሞሪም የሚያሰለፏቸው። ከዛ ባሻገር ከፊት ለፊታቸው ደግሞ አሌሃንድሮ ጋርናቾ እና ብሩኖ ፌርናንዴሽ ሲገኙ ራስሙስ ሆይሉንድ ደግሞ የፊት መስመሩን እንዲመራ ነው የተደረገው። በጨዋታው ላይ ፔፕ ጓርዲዮላ ይዘው የገቡትን አሰላለፍ ተግብሯል ለማለት ትንሽ ያስቸግራል። ብዙ ተጫዋቾችን ሮቴት እያደረገ ሲያጫውት ተመልክተናል። ወረቀት ላይ ሲታይ እንደነበረው ነው ለማለት ትንሽ ያስቸግራል ፔፕ ጓርዲዮላ በሞከረው የታክቲካል አጫዋወት ማርሙሽን እና ፊልፎደንን በግራና በቀኝ አሰልፎ የፊት መስመሩን እንዲመሩት አድርጓል። ከዛ ባሻገር ከጀርባቸው ኬቨን ደብሮ የሆነ በአስር ቁጥር ቦታ ላይ እንዲሰለፍ ነው ያደረገው። ማንቸስተር ዩናይትድን ጥብቅ የመከላከል መስመር ለመስበር ያደረገው ሙከራ እንደሆነ ማየት ይቻላል። እና የማንቸስተር ሲቲ የመጀመሪያው አጋማሽ አፕሮች ማርሙሽ ዴብሪን እና ፊልፎደንን በመስመሮቹ በማንቸስተር ዩናይትድ የተከላካይ መስመሮችና የአማካይ መስመሮች መካከል ለማግኘት ነው በተደጋጋሚ ጥረት ሲያደርጉ የነበሩት። ነገር ግን ሊሳካላቸው አልቻለም። በማንቸስተር ዩናይትድ በኩል የነበሩት የአማካይና የተከላካይ ጥምረት ከተከላካዮቹ ከሶስቱ ተከላካዮች ፊት ለፊት የነበሩት ኡጋርቴና ካስሜሮ በሚገባ የመሀል ሜዳውን ሸፍነውላቸዋል ማለት የሚያስችል ነው። ሲቲ በሌላው መንገድ የሞከረው እንትን ከሶስቱ ተከላካዮች ጀርባ አጥቂዎቹ ማርሙሽ እና ፎደን እንዲሮጡ ነበር። ኳሶችን እንዲጣልና እንዲሮጡ ነበር ሙከራዎችን ሲያደርጉ የነበሩት ነገር ነገር ግን ናስር ማዝራዊ ሀሪ ማጓየርና ሌኒ ዩሮ በሚገባ የመከላከል ቀጠናውን ተከላክለዋል ለማለት የሚያስችል ነው። ዛሬ የተገበሩት አጫዋት ማንቸስተር ሲቲ ግብ ለማስቆጠር የተቸገረበትን ሁኔታ ተመልክተናል። በዛሬው እለት በተለይ በሁለተኛው አጋማሽ ላይ በተለይ ደግሞ ጄሬሚ ዶኩና ከገባ በኋላ ማርሙሽ ወደፊት ተጠግቶ እንዲጫወት ሆኖ ነበር በግራና በቀኝ ሆነው ሁለቱ እንዲጫወቱ ከጨዋታው ጋር የተያያዙ ቁጥራዊ መረጃዎችን ስናነሳ የኳስ ቁጥጥር ድርሻን በተመለከተ 59 በመቶ የኳስ ቁጥጥር ድርሻ ነበረው ማንቸስተር ሲቲ። ማንቸስተር ዩናይትድ በበኩሉ 41 በመቶ የኳስ ቁጥጥር ድርሻ ነበረው። በኤክስጂ ደግሞ 052 የኤክስፔክትድ ጎል ነበረው፣ የሚጠበቅ የግብ ሙከራ ማለት ነው። በ073 ነበረ የማንቸስተር ዩናይትድ አጠቃላይ ሙከራውን ከተመለከተን ማንቸስተር ዩናይትድ የተሻለ ነበር ማለት ይቻላል። 13 የግብ ሙከራዎችን በማንቸስተር ሲቲ ቀጠና ላይ አድርገዋል። ሲቲ በበኩሉ ዘጠኝ ሙከራዎችን ማድረግ የቻለበት የጨዋታ እንቅስቃሴ ነበር። አጠቃላይ ጨዋታው አዝናኝ ነበር ለማለት ትንሽ አዳጋች ነው። የታክቲካል እየታጠረ ነው ለማለት የሚያስደፍር ነው። ምክንያቱም ማንቸስተር ዩናይትድ በ 3 አራት 3 የሚመስል ጨዋታ አቀራረብን ይዞ በሎው ብሎክ የሚከላከል የጨዋታ አቀራረብ ነው ይዞ የመጣው። ለሁሉም ጨዋታው ግብ ማስተናገድ አልቻለም። ከጨዋታው በኋላም የተለያዩ የቀድሞ የማንቸስተር ዩናይትድ አንጋፋ ተጫዋቾችና ተንታኞች አስተያየት ሲሰጡ ነበር። ሚካሀ ሪቻርድስ ጨዋታው ጥሩ እንዳልነበር በተለይ ደግሞ ለማንቸስተር ሲቲ ተናግረዋል። ጋሪ ኔቭል በበኩሉ ደግሞ በጣም ሳቢ ያልነበር ጨዋታ እንደነበር ነው የተናገረው በሰጠው ትንተና ላይ። እና ፕሪሚየር ሊጉ ለተዝናኖት የሚታይ ቢሆንም ጨዋታው አዝናኝ ነበር ለማለት አስቸጋሪ ነው የሚል አስተያየትን ሰጥቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ከጨዋታው በኋላ እና ኳሱን በምንለቅበት ጊዜ ማንቸስተር ዩናይትድ ጠንካሮች ነበሩ፣ እነሱን ለመከላከል ነበር ጥረት እያደረግን የነበረው ከኳስ ውጭ ማንቸስተር ዩናይትዶች በፈጣን ሽግግር በጣም ጠንካሮች ናቸው፣ እሱን ስንጠነቀቅ ነበር የሚል አስተያየት ሰጥተዋል። እና የሩበን አሞሪም የሚያጫውት ስልት ከባድ እንደነበር ተናግረዋል። በጣም ጠባብ የሆነ የመከላከል ስፍራን የሚያጥሩ ተጫዋቾችን ወይም ደሞ ያጫዋው ስልቱ ያን ክፍት ጨዋታ እንዲሆን እንዳላደረገው ነው የተናገረው ጋርዲዮላ። እና በማንቸስተር ሲቲም የግብ አጋጣሚዎችን ፈጥሮ ግቦችን ከማስቆጠር ረገድ ድክመት እንደታየበት ጋርዲዮላ አምነዋል። ከጨዋታው በኋላ የማንቸስተር ዩናይትድ አምበል ብሩኖ ፌርናንዴሽ የፊት መስመራቸው የሳሳ እንደነበር ተናግሯል። ነጥቡ እንደሚያስፈልጋቸው ገልጾ ነበር። ከዛ ባሻገር ጥሩ ተጫውተናል፣ ነገር ግን በፊት መስመር ላይ የነበረን እንቅስቃሴ ደካማ ነው የሚል አስተያየትን ነው የሰጠው ብሩኖ ፌርናንዴስ። ይሄ በፊት መስመር ላይ ግቦችን የመጨረስ ድክመት ታይቶብናል በዛሬው ጨዋታ፣ ኦርጋናይዝድ አልነበርንም በፊት መስመር ላይ የሚል አስተያየትን ሰጥቷል። በዛሬው ጨዋታ እዛ ውጪ ኬቨን ደብሮይንን አሞካሽቷል ብሩኖ ፌርናንዴሽ። ማንቸስተር ሲቲ ያሳካቸውን እነዚህን ነገሮች ሁሉ ያለ ኬቨን ደብሮን የማያሳካ እንደሆነ ነው የገለጸው። በአስር ዓመታት ቆይተው ኬቨን ደብሮን የተለያዩ እንቅስቃሴዎችን አድርገዋል፣ ለቡድኑ የሚቻለውን አድርገዋል። በጣም ምርጥ ተጫዋች ነው፣ ካየናቸው ተጫዋቾች ምርጥ የሚባለው ነው የሚል አስተያየትን ሰጥቷል ከጨዋታው በኋላ አስተያየታቸውን የሰጡት የዩናይትዱ አሰልጣኝ ሩበን አሞሪም ቡድናቸው የገጠመውን የግብ ማግባት ችግር መቅረፍ እንዳለበት ነው የገለጹት በጨዋታው ይህ መስተዋሉንም ገልጸዋል የግብ ድሎች ነበሩን ቢያንስ አንድ ጎል ማስቆጠር ነበረብን መለወጥ ያለብን ነገር ይሄ ነው ሲሉ አሞሪም ከጨዋታው በኋላ ተናግረዋል ከዛ ባሻገር የማንቸስተር ሲቲን የማጥቃት ማቆም ችለናል ከኖቲንጋም ጨዋታ በተለይ በተለየ መንገድ ነው የተጫወት ነው እየተሻሻል ነው ነገር ግን ዋጋ እያስከፈለን ያለውን ግብ የማግባት ችግር መቅረፍ አለብን የሚል አስተያየት ነው የሰጡት። ከዛ ባሻገር ራሳችንን ማሻሻል ጊዜው እየሄደብን ነው። በእንግዲህ አይነት ሁኔታ ቡድን በቂ ጊዜ የለንም ራሳችንን በሚገባ በፍጥነት ማሻሻል አለብን የሚል አስተያየትን ነው የሰጡት። ለማንኛውም የሁለቱን ቡድኖች ደረጃ ስንመለከት የማንቸስተር ሲቲ አምስተኛ ደረጃ ላይ ተቀምጧል በ52 ነጥብ 30 ጨዋታዎችን አድርጓል። ማንቸስተር ዩናይትድ በበኩሉ በ38 ነጥብ 13ኛ ደረጃ ላይ ነው ያለው ሊቨርፑል በ73 ነጥብ ይመራል አርሰናል በ62 ነጥብ ይከተላል ኖቲንጋም ና ቼልሲ በሶስተኛ ና በአራተኛ በ57 ና በ53 ነጥብ ተከታትለው ይገኛሉ ለማንኛውም የዛሬው የማንቸስተር ደርቢ እንደ ከዚህ ቀደም እንደነበረው በደበዘዘ መልኩ ተደርጎ ተጠናቋል በአቻ ውጤት ማለት ነው ለዛሬ ያዝናቸው ስፖርታዊ መረጃዎች እነዚህን ይመስላሉ መልካም ጊዜ